ወንጌል እረፍት ነው። እግዚአብሔር የሰጠንን የእረፍት ወንጌል ለብዙዎች ተደራሽ ማድረግ የቤተ ክርስቲያን ዋነኛ ተልኳ ነው። ቤተ ክርስቲያን በምድር ላይ ለብዙዎች እረፍት ትሆን ዘንድ ተጠርታለች። እናት እንደ አባት በላይ ሆኖ ያሳደገ ለትምህርት ሆነ አስገብቶ አስተምሮ እንደዚህ ደረጃ እስከምድር ድረስ የረዳኝ ያገዘኝ ከጎኔ የቆመልኝ ስጠማም ከጎን የቆመልኝ እዚሁ እያደርኩት እዚሁ የተማርኩት 28 ኪሎ ሜትር በእግሩ እየተጓዘ እያገለገለ ከ460 እስከ 740 የሚያይል ጎዳና ሰብስቦ አልባሳትን እየሰጠ እያለበሰ ጫማ ለሌላቸው ጫማ ጭምር እየሰጠ ይህንን አገልግሎት እያገለገለ ነው። እግዚአብሔር የራሱ ልብ ሰጥቶታል። የእግዚአብሔር ልብ ነው ያለው። ልጆች እናት ነኝ። 2015 ለእኔ ከባድ አመት ነበረ፣ በብዙ ነገር ስፖርት የሚያደርገኝን አባቴ በሞት አጣሁት። በመቀጠል የአማኑኤል መድኃኒት ውስጥ ስለነበረ በሱ ምክንያት አቁሜ፣ ጤንነት ጥሩ ነገር አልነበረም። ችግር ላይ ነበር። ልጄ ታገተብኝ፣ ጎዳና ህይወት ላይ ወጣ። በአጋጣሚ ወደዚህ ቸርች መጣውኝና የእግዚአብሔር ሰው እዚሁ ታርፍ ያለሽ አይዞሽ እኛ አለን አለኝ። ይኸው ልጄ የመጨረሻ ልጄ ግን እነሱ ይዘውልኝ፣ አሁን በእነሱ ጋር አርፌ ነው ያለሁት። እኔ ብቻ አይደለሁም በዚህ ውስጥ ያለሁት፣ በጣም ብዙ ሰዎች አሉ፣ እሱም ሚረዳቸው በዚህ በሰርች ውስጥ የሚያድሩ ና ሁላችሁም በቃ የያያቀማችሁ ብታደረጉ ሰፖርት ብታደረጉ ደስ ይለናል፣ እላለሁ። የመጣሁት ወደ ኦሮሚያ ክልል አካባቢ ወደ ራብሻዋ ስመጣ ተቀበለኝ። ቸርች ውስጥ እየኖርኩ ነበረ ማለት ነው። አበረታታኝ በሁሉም ነገር ከጎን የሆነ አይዞች ልጅ ያለ ነገር ይለወጣል ያለ አበረታታኝ ነበረ። አሁን በዚህ ቸርች ላይ ሙሉ ጊዜ ጀማሪ ሆኜ ጌተን እያገለገልኩኝ ናይ ጣያኩን ሰው አዋየው እሱ ነው እንደ ስለው አሁ እሱ ነው ሰው ስወጣ ጠይቅ ያሉ ከዘን ሰው ልክ ስወጣ እንደዚህ ነው የተቸገሩ ያልኩ እሱንም ድንግጥ አለና እዛ መሬት ላይ ተቀመጠ፣ አለቀሰ። ከዛ በቃ ለእኔ ማዘነ። በቃ እዚህ ጋር ታይኔ ብር ሰጣኝ፣ ገዝቶ አመጣ። የሚለበስም ሰጣኝ። ከዛ እንደሳለ ፈጣሪ ይሄንም ስላረካኝ አመሰግናለሁ ብዬ ፈጣሪ ለመን ና ሲመጣ እራሱ እንደዚህ ያልኩ ነው እየልኩ በአስራ አምስት ቀን ቁስሉም አልዳነ የሚሰፋ ነገር የተሰፋሁትም አልዳነ። አንድ አመት ሙሉ በጣም ተቸግረ። ሁለት ሺህ ብር እየሰራሁት ምንም አይተርፍም ነበረ ለልጆች ራሱ የሚገዛ ነገር ሰባት ምናምን ሳሙና ምንም የሚተርፍ ነገር የለም። ሺ ሰባት መቶ ብር ለሰ የቤት ክራይ ይሰጣለ። ከዛ ሶስት መቶ ብር እየተረፈ ምንም ሳይጠቅም በቃ በጣም እየተቸገርን እየተ ጎዳና ልን ወርቅ ደርሰን ነበረ። እግዚአብሔር ሰው ካገኘው ደግሞ በቃ እዚህ ከመጣ ወደ አንድ አመት ነው። እዚህ ከመጣ እንደ ባለፈት በቃ ተጠቅመን ልጆችን በጥጋ ሆነው ከዚህ በፊት በጣም ተቸግረን ሶስት ቀን ሙሉ ብራ ብራ ራብራቢ ሆነን እያደረን ከዛ እዚህ ከመታወቀን ጀምሮ እየሰጠን ሳንቸግር አንድ አመት ሙሉ እሱን የእግዚአብሔር ሰው እንደዚህ ስለተሸከመ በጣም አመሰግናለሁ።